ሰላም የሻማ አካዳሚ ተማሪዎች እንዴት አላችሁ? ሰላምቴ በያላችሁበት ይረስልኝ። ኦኬ፣ የዛሬው የትምህርታችን ርዕስ የመጨረሻ የሚገኙ ፊደላቶች ወይም ደግሞ እነዚህ ምን ይባላሉ መሰሯችሁ? ዲቃላ ፊደል እየተባሉ የሚጠሩትን የፊደል ቀለማቶች አጻጻፋቸውን እንዲሁም ደግሞ አነባበባቸውን እየጠራን ምንማማር ይሆናል። አብራቸውን ቆይታ አድርጉ። ቃላትንም ይኖሩናል፣ በእነሱ የተመሰረቱ ቃላቶችን እያነበብን የምናይ ይሆናል። እናም ወደ እለቱ ትምህርታችንን እንግባ። ኦኬ እሺ፣ የመጀመሪያ የምትመለከቱት የለፊደል የሚመስል ይሄ እንግዲህ ዲቃላ ሆ ያለው ማለት ነው። ስለዚህ እንደምትመለከቷቸው ሁሎችም ከታች ከእግሮቻቸው ላይ ወደ አግድም የተሰመረ ቅጥ ያላቸው ማለት ነው። እነሱ ደግሞ አባባላቸው ድምፃቸው፣ እንዴት እንደሚባል አብረን እየቆጠርን እንላለን ማለት ነው። ኦኬ እንጀምር። የመጀመሪያ ሳጥን ውስጥ ያለው ሉዋ ሉዋ ሷ ሷ ሟ ሟ ሿ ሿ ሯ ሯ ቧ ቧ እንለዋለን ማለት ነው። ኦኬ፣ እስኪ አሁን ደግሞ ሁለት ጊዜ እያል ነው እንሄዳለን። ሁለ ሁለት ጊዜ ሞር እንድታጠናክሩት ማለት ነው። ሁለት ጊዜ ስትሉት የበለጠ የመረዳት ወይም ደግሞ ድምፁን ወደ ውስጥ የማስገባት ክህሎታችሁ ይጨምራል ማለት ነው። እሺ፣ አሁን ለን ሁለት ጊዜ ተጽፏል። የሉዋ ዝርያ ሁለት ጊዜ ተጽፏል። እስኪ ሉዋ፣ ሉዋ፣ ሉዋ፣ ሉዋ፣ ሷ፣ ሷ፣ ሷ፣ ሷ፣ ሟ ሟሟ ሿ ሿ ሿሿ ሯ ሯ ሯሯ ቧ ቧ ቧቧ ስለዚህ እናንተም እንደዚህ እየደገማችሁ አንበቡት ማለት ነው። ኦኬ ቷ ቿ ኗ ኟ ዟ ኦኬ ግን ይህን አልደገምኩላችሁም፣ ግን እኛ እየደገምን ነበው ቷ ቷ ቹዋ ቹዋ ኑዋ ኑዋ ኙዋ ኙዋ ዙዋ ዙዋ ዡዋ ዡዋ ያው ሁለት ጊዜ ስትሉት ምንድነው የመረዳት አይላችሁ ወይም ደግሞ አይምሯችሁ የመቀበል ዕድሉ ይሰፋል ነው። ኦኬ፣ ሌላ የለውም። እስኪ አሁን አንድ ጊዜ ሁሉንም እንድገማቸው። ሏ ሷ ሟ ሿ ሩዋ ቧ ቷ ቿ ኗ ዟ ዧ ኦኬ። ስለዚህ በቀላሉ እንደዚህ አድርጋችሁ ማለት ትችላላችሁ ማለት ነው። ስለዚህ ከእናንተ የሚጠበቀው ምንድነው? ዋን ማስከተል ነው። ዋ ዋ ዋ እያደረጋችሁ እየጨመራችሁ መሄድ ነው ማለት ነው። ሏ ሷ ሟ ሩዋ ቧ ቱዋ ቹዋ ን ኦኬ። እንደዚ እያደረጋችሁ ማንበብ ትችላላችሁ ማለት ነው። እስኪ አሁንም እንግዲህ ቀጣዮችን የምንመለከት ይሆናል ማለት ነው። ኦኬ። ከዚያም ድዋ ጁዋ ጡዋ ጩዋ ፏ በደንብ ቅርጾቻቸውን እያያችሁ፣ ኦኬ ጣ ፊደል አራተኛ ሆነው ከታች ከስር ላይ ነው ብዙ ጊዜ አግድም መስመር የሚቀጠልቅባቸው። ኦኬ ዷ ጇ ጧ ጯ ፏ በጣም ቀላል ነው። ኦኬ እስኪ አሁን ሁለት ጊዜ ደግሞ እንብለው ድ ድዋ ጇ ጇ ጧ ጧ ጧ ጧ ጧ ጧ ፏፏ እንደዚህ ያደርጋችሁ፣ በቀላሉ ምን ማድረግ ትችላላችሁ ማለት ነው። ድምፆቻቸውና ቅርጾቻቸውን መያዝ ትችላላችሁ ማለት ነው። ስለዚህ እናንተ ምን ታደርጋላችሁ? አሁን ደብተሮቻችሁ ላይ መጻፋችሁን እንዳትተዉ ማለት ነው። ደብተሮቻችሁ ላይ ጻፉ። ኦኬ ደብተሮቻችሁ ላይ እየጻፋችሁ ከእኛ ግሩፓችን ላይ ብትለቁልን፣ እኛም ደግሞ እያረምነ እናስተካክልላችኋለን ማለት ነው። ስለዚህ እነዚህን ያህል ካየን፣ እነዚህን ያህል ዲቃላ ፊደላቶች የሚባሉትን ወይም ደግሞ ተጨማሪ ፊደላቶች ናቸው። አክቹዋሊ እነሱን ከተለማመርነ በኋላ አሁን ደሞ ምን እናደርጋለን ማለት ነው። አሁን ደግሞ ቃላትን እየመሰረትነ እናያለን ማለት ነው። እነዚህን ቃላቶች እያነበብነ እናያቸዋለን ማለት ነው። ከነዚህ የተወጣጡ ቃላቶች ናቸው። እናም እነዚህን ፊደላቶች ሁሎችንም ማወቃችን ለምን ይጠቅመናል መሰላችሁ? እኛ በንባባችን ጊዜ ምልኡ እንድንሆን ያደርጉናል። ምልኡ እንድንሆን ያደርጉናል። ቢመጡብን ሳንጨነቅ አገናኝተን ማንበብ እንድንችል ያስችሎናል ማለት ነው። ኦኬ እንደዛ ነው ልጆች። ኦኬ አሁን ስለዚህ እስኪ ቃላቶችን እያነበብነ እንመለከታለን ማለት ነው። ቴ፣ ቴ፣ ቴ ማለት ጽናጽል። በኢትዮጵያ ኦርቶዶክስ ቤተክርስቲያን ለአምልኮ ጽናጽልን ትጠቀማለች። ስ ስለዚህ የዚያ ድምፅ ነው። ሿሿት የሚባለው ሿሿሿ የሚል አሟሟቀ አሟሟቀ አሟሟቀ ብያነባዋለው ማለት ነው። ስለዚህ ዲቃላ ፊደላቶች እነዚህ ሁለቱ ናቸው። ሟሟ ከላይ ደግሞ ሿሿ ናቸው ማለት ነው። ኦኬ አቧራ አቧራ አቧራ ከዚህ ውስጥ ዲቃላ ፊደሉ ማን ነው? ይሄ ነው ማለት ነው። ቧ ሌሎቹ ከፊደል ገበታ ውስጥ የሚመደቡ ናቸው ማለት ነው። ስለዚህ አቧራ አቧራ። ስለዚህ ዲቃላ ማለት ተደቅሎ የወጣ ፊደል እንደማለት ነው። ተደቅሎ የወጣ ፊደል እንደማለት ነው። ኦኬ አሏት አሏት፣ ተናገሯት ማለት ነው። ነገር ግን አንዳንድ የአማርኛ ቃላቶች ጠብቀው ሲነበቡና ላልተው ሲነበቡ የትርጉም ለውጥ ያመጣሉ። አሁን ሏን ፊደል ሳጠብቀውና ሳላለው የተለያየ ትርጉም ነው የሚሰጠው። አሁን አላልችል አሳያችሁ አሏት አሏት ተናገሯት እንደማለት ነው። አሏት አሏት አሏት፣ ኖሯት መኖር የሚገልጽ ነው። ምን አሏት? የሆነ ነገር እንቁላል አሏት፣ ወይም ደግሞ ቤተሰብ አሏት፣ ንብረት አሏት። እንደዚያ እንደዚያ እንደማለት ነው ማለት ነው። አሏት እና አሏት አያችሁ አይደል? አጥብቀንና አላልተን አንዳንድ የአማርኛ ቃላቶች ስናነባቸው ሁለት ትርጉም ይሰጡናል። ከዚያ አንጻር ነው ማለት ነው። ኬ ሟ ሟ ሟ ሯ ጭ ሯጭ። ቧልት ቧልት ቧልት ቧልት ምን ማለት ነው? እስኪ የእኔ ተማሪዎች የሆናችሁ ታውቁታላችሁ ብዬ አስባለሁኝ። ስለዚህ እስኪ ሁላችሁም ቧልት ምን ማለት እንደሆነ እስኪ ኮሜንት ላይ አስቀሙጥልኝ። ቧልት ቧልት ምርጥ አማርኛ ነው፣ የአማርኛ ትርጉም ነው። ስለዚህ ቧልት የሚለውን ምን ታደርጋላችሁ ማለት ነው? ትርጉሙንን ትጽፉልኛላችሁ ማለት ነው። ቧልት ኦኬ ቤተሰቦች፣ እንደዚህ አድርገን እነዚህን ቃላቶች አነበብነ ማለት ነው። እንደዚህ እየቆጠራችሁ ካነበባችሁ በኋላ ግን አቀላጥፋችሁ ለማንበብ ደግሞ መሞከር አለባችሁ። እንዴት አድርጋችሁ ነው አቀላጥፋችሁ የምታነቡት? ሿሿቴ፣ አሟሟቀ፣ አቧራ፣ አሏት፣ ሟሟ፣ ሯጭ፣ ቧልት። እንደዚህ አድርጋችሁ ስታነቡ ነው ማንበብ የቻላችሁት እንጂ ዝም ብላችሁ እየቆጠራችሁ አትለፉ። እንደዚህ አርጋችሁ ስታነቡ ነው ማለፍ ያለባችሁ ማለት ነው። ኦኬ በመቀጠል ደግሞ ላቷ፣ ላቷ የበግ ከኋላ ያለች ጅራት እሱ ላት ይባላል ማለት ነው። ላቷ፣ ያው ቷ የሚለው ባለቤትነትን አመልካች ነው። አኟክ፣ አኟክ ማለት ደቡብ ክልል ውስጥ የሚገኝ አንድ ብሔር ነው ማለት ነው። አኟክ ቋንቋም አላቸው አኟከኛ ይባላለኝ። አኟክ እንደዚያ ነው ማለት ነው። አዟሪ አዟሪ ማለት ደግሞ ልብስም ሆነ የተለያዩ ማቴሪያሎችን የሚያዞረው አካል አዟሪ ይባላል። ሰውየው ራሱ አዟሪ ተብሎ ይጠራል። አዟሪ ቤት ለቤት ሆነ እንደዚህ እያዞረ የሚሸጥ ሰው ማለት ነው። እጇ እጇ የዚህን ትርጉም ሁላችሁም ታውቁታላችሁ። ጧፏ ጧፏ የእሷ ጧፍ እንደማለት ነው ጧፏ ስንል። ጯሂ ጯሂ የሚጮህ የሚለፈልፍ ማለት ነው። ኦኬ ስለዚህ አሁን ምን ማድረግ አለባችሁ? አጌን ምን ማድረግ መልሳችሁ፣ ፍጥነታችሁን መለከት መቻል አለባችሁ። የንባብ ፍጥነታችሁም ይህም አቀላጥፎ ማንበብ መለማመድ አለባችሁ። እንዴት አድርጋችሁ የምታነቡት ላቷ፣ ሳትንጠባጠቡ፣ አኟክ፣ አዝዋሪ፣ እጇ፣ ጧፍ፣ ጯሄ። ይሄ እንዴት ነው የሚመጣው ካላችሁኝ ደጋግማችሁ ስትመለከቱ እናም ደግሞ ደጋግማችሁ ስትሉት ነው ማለት ነው። እና ቪዲዮውን ደጋግማችሁ እያያችሁት ደጋግማችሁ እያጠናችሁ ምን ማድረግ ትችላላችሁ ማለት ነው። መለማመር ትችላላችሁ ማለት ነው። ኦኬ፣ በመቀጠል አንዷ፣ አንዷ፣ ቅርጿ፣ ቅርጿ፣ ፏፏቴ፣ ፏፏቴ። ኦኬ፣ አሁን ደግሞ አቀላጥፋችሁ ማንበባችሁን ደግሞ ማረጋገጥ መቻል አለባችሁ። እየቆጠራችሁ ካነበባችሁ በኋላ አንዷ፣ ቅርጿ፣ ፏፏቴ እንዲያርጋችሁ የማንበብ ፍጥነታችሁንም ለክታችሁ መጨረስ አለባችሁ ማለት ነው። ቤተሰቦች የዛሬው ትምህርት የሚመስለው ይሄን ነበር ማለት ነው። ምን አረግነ ማለት ነው? ፊደላቶች እንዲቃላ ሆሄያት ተብለው የሚጠሩትን ወይም ደግሞ ትርፍ ፊደላቶች ተረፈ ፊደል የሚባሉት አሉ። እነሱንን ተመለከትነ። ከዚያም በመቀጠል በእነሱ የተሳተፉበትን ቃላትን ያው ጥቅማቸውን ተመለከትነ ማለት ነው። በሌላ አባባል ቃል መመስረት ማለት ለእነዚህ ቃላቶች ያገለግላሉና ጥንቃቄ ማድረግ አለባችሁ እንደማለት ነው። እነርሱን አስገብተን ማንበብ ቻልን ማለት ነው። ይህን አድርገናል ማለት ነው። እንግዲህ እንደተጠቀማችሁበት በጣም እርግጠኛ ነኝ ማለት ነው። ይህን ቪዲዮ ከወደዳችሁት ለሌሎች ጓደኞቻችሁ ሼር በማድረግ እኛንም እንደዚሁ በኮሜንት በላይክ በማገዝ ለሌለው ተደራሽ ማድረግ ትችላላችሁ ማለት ነው። እናመሰግናለን።